ከዚህም በኋላ ሰይጣንም እንዲህ ብሎ ተማጸነው፣ እባክህ ያለ ጊዜ አታጥፈኝ፣ ስምህ በሚጠራበት መታሰቢያ በሚደረግበት ስለህም ባለበት ቦታ አልደርስም ብሎ በህፃናት በሰፈር ሰዎች በሀገር ሽማግሌዎች እየተመሰለ ይፈትናት ጀመር። ከዚህም እንዲህም ይላት ነበር፣ ጾም ጸሎት ቀንሽ፣ ጾም ጸሎት ሲበዛ እንደሚገር አታውቂ። ምን ባልሽ እንደሆነ መንግስተ ሰማያት ወርሷል። ስለዚህም አግብተሽ ኑር ይላት ነበር። ቅድስት አፎምያም እንዲህ አለችው። ርግቦች እንኳን ባህላቸው ከሞተ ሌላ አያውቁም። ይህን ማድረግ አይቻለኝም አለችው። ሰይጣንም በመነኩስ በመነኩስ የተመስሎ እንዲህ በመነኩስ የተመስሎ እንዲህ ይላት ነበር። መድኃኒት ለሀገር ውሉድህነ በስርዐ ዘተአጽሞ ውሉድህነ በስርዐ ነሽተልኝ በመላው ዓለም የምትገኙ እግዚአብሔር ቤተሰቦች እንደምሰነበታችሁ ሰኔ 12 ቀን መልአኩ ቅዱስ ሚካኤልና ቅድስት አፎሚያ ይታሰባሉ። ቅድስት አፎሚያ ባለቤቷ አስተራኒቆስ ይባላል። ቤተሰቦቿ ፈሪያ እግዚአብሔር የነበራቸው ደጎች ሰዎች ነበሩ። የጌታችን የእመቤታችንን የቅዱስ ሚካኤልን መታሰቢያ እያደረጉ ይኖሩ ነበሩ። ቅድስት አፎሚያ ባለቤቷ ማረፊያው በደረሰ ጊዜ ወዳጄ ወዴት ትተኝ ትሄዳለህ አለችው። አስተራኒቆስም ምን እንዳደርግልሽ ትፈልጊ ያለሽ አላት። ቅድስት አፎሚያ እንግዲያውስ አብረኸኝ የማትኖር ከሆነ የመልአኩን የቅዱስ ሚካኤልን ስላድኖ አስለ ስጠኝ አለችው። አሰራኒቆስም በትል የመልአኩን የቅዱስ ሚካኤልን ስላድኖ በትልቁ አስሎ ሰጥቷት አረፈ። ከዚህም በኋላ ቅድስት አፎሚያ በጾም በጸሎት ጸንታ መኖር ጀመረች። ሰይጣን ለምቀኝነት አያርፍምና በሕፃናት በሰፈር ሰዎች፣ በሀገር ሽማግሌዎች እየተመሰለ ይፈተናት ጀመር። እንዲህም ይላት ሚላት ነበር ጾም ጸሎት ቀንሽ፣ ጾም ጸሎት ሲበዛ እንደሚገር አታውቂ? ምን ባልሽ እንደሆነ መንግስተ ሰማያት ወርሷል። ስለዚህም አግብተሽ ኑር ይላት ነበር። ቅድስት አፎምያ እንዲህ አለችው፣ ርግቦች እንኳን ባላቸው ከሞተ ሌላ አያውቁም፣ ይህን ማድረግ አይቻለኝም አለችው። ሰይጣንም በመለኩስ በመለኩስ የተመስሎ እንዲህ በመለኩስ ይላት ነበር፣ ቅድስት አፎምያ ሆይ ሰላም ለአንቺ ይሁን ባላ ግብተሽ ዘርሽን ተኪ፣ ልጆችሽም አንቺም ለምን ትሰቃያላችሁ? ትዳር እኮ መልካም ነው። ማግባት ኃጢአት ከመሰለሽ አብርሃም፣ ይስሐቅ፣ ያዕቆብ ሚስት አግብተው የእግዚአብሔር ባለሟሎች እንደነበሩ አስብ ያላት ቅድስት አፎምያ ግን እንዲህ አለችው። ኦ አባ አስኬማከ ሰናይ ወቃል ከሰ እኮ ያለችው ትርጉሙም፣ አባ ቆብህ መልካም ነው ንግግርህ ግን መጥፎ ነው አለችው። ከዚህም በኋላ ሰይጣን ተናዶ ሰኔ 12 ቀን ቆይ አገኝሻለሁ ብሏት ፎክሮባት ሄደ። ከዚህም በኋላ ሰኔ 12 ቀን የቅዱስ ሚካኤል መታሰቢያ በሚደረግበት ዕለትም መታሰቢያ በሚደረግበትም ቅድስት አፎምያ ሆይ ሰላም ላንቺ ይሁን ዛሬ መጥቶ እንደሚፈትሪሽ ስላወቅ መላእክቴን ትቼ መጥቻለሁ። መታሰቤን የምታደርጊልኝ የምታከብሪ የመላእክት አለቃ ቅዱስ ሚካኤል ነኝ አላት ቅድስት አፎምያን። አንተ መልአኩ ቅዱስ ሚካኤል ከሆን ለምን በበትርህ ላይ መስቀል የለውም አለችው። ንጉሥ ማህተም የሌለው ደብዳቤ ቢልክ ተቀባይነት የለውም ማለችው። ከዚህም ዲያብሎስ እንዲህ አላት፣ መስቀል ለእናንተ ለሰዎች እንጂ ለእኛ ለመላእክት ምንም አያደርግልንም አላት። ከዚህም በኋላ ቅድስት አፎምያ ቅድስት አፎምያ እንግዲያውስ አንተ መልአኩ ቅዱስ ሚካኤል ከሆንክ የስላድኖ የራስ ስላድኖ በቤቴ ስለሚገኝ እሱን ላምጣልህና ተሳለሟለችው ከዚህም በኋላ ቅድስት አፎምያ ወደ ቤቷም ዞር ባለች ጊዜ ሰይጣንም ጽልመትን ተላብሶ ዘሎ አነቀት። ከዚህም በኋላ ኦ ሚካኤል ባለች ጊዜ መልአኩ ቅዱስ ሚካኤልም እንዳይን ጥቅሻ መጥቶ አዳናት። ከዚህም በኋላ ሰይጣንም እንዲህ ብሎ ተማጸነው። እባክህ ያለ ጊዜ አታጥፈኝ። ስምህ በሚጠራበት መታሰቢያ በሚደረግበት ስልህም ባለበት ቦታ አልደርስም ብሎታል። ቅዱስ ሚካኤልም ደብድቦ አዋርዶ ሰይጣንን ለቆታል። ቅድስት አፎምያ መልአኩ ቅዱስ ሚካኤልም ቅድስት አፎምያን እንዲህ አላት። ጾም ጸሎትሽ ምጽዋትሽ ከእግዚአብሔር መንበር ደርሷል ማረፊያሽም በዚህ ዕለት ነው ብሏታል። ከዚህም እንደዚህም ብሏት አረገ። ከዚህም በኋላ ቅድስት አፎሚያ ወደ ቤተክርስቲያን ሂዳ ሥጋ ወደሙን ተቀብላ ጳጳሱን ጳጳሱን፣ ካህናትን፣ ዲያቆናትን፣ መዘምራንን አስጠርታ በቤቱ አዳራሽ ላይ ጳጳሱን በወርቅ ወንበር ካህናቱን ደግሞ በብር ወንበር አስቀምጣ ገንዘቧን ያላትን ገንዘብ በሙሉ ለካህናት አስረክባ አስረክባ ለኔና ለባለቤቴ መታሰቢያ አድርጉልኝ፣ ለነዳያንም መጽውቱልኝ ብላ በጳጳሱ ስር ሳለች የመልአኩን የቅዱስ ሚካኤልን ስላድኖ የመልአኩን የቅዱስ ሚካኤልን ስላድኖ ይዘው ሳለች የመልአኩም የቅዱስ ሚካኤል ስላድኖ እንዳሞራ በሮ ያለማንጠልጠያ ያለማንጠልጠያ ከቤተ መቅደሱ ላይ ተሰቅሏል። ይህም ስላድኖ ሕሙማንን አጋንንትን ያለባቸውን ሰዎችን ይፈውሳል። ከዚህም በኋላ ቅድስት አፎምያ ጳጳሱ ስር ሳለች አርፋለች። የቅዱስ ሚካኤልና የቅድስት አፎምያ በረከታቸው ይደርብን። መድኃኒት ለሀገር ውሉድ ህነ በስርዓ ዘተ ሀጽሞ ውሉድ ህነ በስርዓ